እዚህ ላይ ላብቃ። መረጃዎቻችን ብዙ ስለሆኑ የእኔ መረጃ እዚህ ጋር ላብቃና ወደ ኢትዮጵያ ኦርቶዶክስ ተዋህዶ ቅዱስ ሲኖዶስ ወደ እሱ ልለፍ። ሀብታም ወደ አንተ ልብጣና፣ ሽመልስ አብዲሳ ከባድ ዛቻውን ለኢትዮጵያ ኦርቶዶክስ ተዋህዶ ቅዱስ ሲኖዶስ ሰንዝሯል። ከዚህ ዛቻ ጋር ተያይዞ ቅዱስ ሲኖዶሱ የሚመርጣቸው አባቶች እነሱ ባሏቸው ካልሆነ መስተቀር ወደ ጦርነት እንገባለን ብሎ ሙሉ መረጃ ደርሰንና ወደ እይቱ እንለፍ። ምናላቸ ወደ አንተ እመጣለሁ። በአዴኖ ስብሰባ ላይ የተካሄደ ነው የሚለውን በአጭሩ እሱን ታደርሰናል። እሺ በጣም አመሰግናለሁ። የሩስ ወደ መረጃዎቻችን እንለፍ። በሰሞኑ በሌሎችም ወሳኝ ሀገራዊ ጉዳዮች ላይ ትኩረት በማድረጋችን ምክንያት የቅዱስ ሲኖዶስ እንቅስቃሴና ሁኔታን በተመለከተ ያን ያህል እንብዛም በሚዲያ አምጥተን ከቨሬጅ ሰጥተናል ማለት አይቻልም። ነገር ግን ጉዳዩን እየተከታተልን እንደነበረ ቀደም ብለንም ገልጸናል። አሁን ሌሎች በርካታ ርዕሰ ጉዳዮች ያሉ ቢሆንም እንኳን በቅዱስ ሲኖዶስ ጋ በተያያዘ የተፈጠረው አሳሳቢ ሁኔታ የግዴታ በህብረተሰቡ ሊነጋገርበት የሚገባ ነው የሚል እምነት አለን። ለዚሁ ነው የምናቀርበው። አሁን በጣም ወሳኝና አደገኛ ምዕራፍ ላይ ተደርሷል። ይሄንን የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አማኞች የእምነቱ ተከታዮች በሙሉ ሊያውቁት ይገባል። ኢትዮጵያን የሚወዱ በሙሉ ሊያውቁት ይገባል። ይሄንን ወሳኝ ቀን በየደረጃው ያሉ ሊቃውንተ ቤተክርስቲያን፣ በውጭም በውስጥም ያሉ የቤተክርስቲያኑ አማኞች፣ ምእመኑ፣ ሁሉም ሊያውቁት የሚገባው ገዳም ያሉ አባቶች በአድባራት ያሉ አስተዳዳሪዎች፣ ወይም በአት ላይ ያሉት ባህታውያን፣ ወይም በየአድባራቱ ያሉ ካህናት፣ በየትምህርት ቤቱ ያሉ ሊቃውንትም፣ ተማሪውም፣ ሁሉ ሰባኪውም፣ ዘማሪው የቤተክርስቲያን ጉዳይ የሚገደው ሁሉ በዚህ በጣም ወሳኝ አጣብቂኝ ወቅት ከቤተክርስቲያን ጎን ካልቆመ በኋላ ልክ እንደ ፖለቲካ ሁሉ ነገር ከተበላሸ በኋላ የሚደረጉ እንቅስቃሴዎች እምብዛም ብዙ ለውጥ ላያመጡ ይችላሉ። በፖለቲካው ረገድ ካለፉት ስህተቶች መማር ባለመቻሉ ምክንያት አጠቃላይ ሂደቱ አምስት ዓመታት ነው። የአብይን አካሄድ ለመረዳትና አገርን ከውድቀት ለመታደግ አሁን እርብርብ እየተደረገ ያለው ቅርብ ጊዜ ነው። ይሄ ከመቅረት የሚሻል ማርፈድ የፈጠረው ጣጣ በጣም ውስብስብ ችግር ውስጥ እንደከተተን እያየን ነው። በቤተ ክርስቲያን ጉዳይም ዝም ብሎ በአንድ በኩል ብቻ እየሰሙ አይ ሁሉን ነገር እናንተ ታውቃላችሁ ተብሎ ዝም የሚባልበት ወቅት አይደለም። አባቶች በጣም ዲፕሎማሲያዊ የሆነ ንግግር ለማድረግ ይሞክራሉ። ያ ግን ግልጽ ባለ መንገድ አደባባይ ወጥቶ መነጋገር ካልተጀመረ ግን ሁኔታዎች ሁሉ ከምናስበው ከምንጠብቀውም በላይ የከፋ ሊሆኑ ይችላሉ። ይሄን ለማለት ያበቃንን ሁናቴዎች፣ አሳሳቢ ነገሮች ምንድን ናቸው የሚለውን ልግለጽ። አንደኛው ዝርዝር መረጃውን ለመስጠት ያክል በቅርቡ የሆነውን ላንሳ እንደው ቤዙን መሰረቱ ምን ነበር የሚለውን ለማሳየት ያክል ከሰሞኑ ስብሰባ ባሻገር በተለይ ዛሬ የተፈጠረውን በሲኖዶስ ውስጥ የተፈጠረው እጅግ በጣም አደገኛ ሁኔታ እንድንረዳ ትንሽ መለስ ብዬ መረጃዎቹን ልጠቁማቸው። ከዚህ ቀደም አብይ አህመድ እና እነ ሽመልስ አብዲሳ አቋም ይዘው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ለሁለት ከፍለን ያንን በእኛ ማዕቀፍ ውስጥ አድርገን እንደፈለግን መምራት አለብን የሚል አቋም ይዘው እንቅስቃሴ ጀምረው ቤተ ክርስቲያን ላይ የተፈጠረው አደጋ ይታወቃል። ምዕመናን በውጭም በውስጥም ዳር እስከ ዳር ተነስተው ሲያበቁ ቤተ ክርስቲያኗን ከጥፋት አገሪቷንም ከፍርሰት ለመታደግ የሚችሉትን ሁሉ አድርገዋል። እጅግ በርካታ የቤተ ክርስቲያኗ ካህናት፣ ምዕመናን ለሞት ተዳርገዋል። በርካታ አብያተ ክርስቲያናት መንበራቸው ተደፍሯል። የእምነቱ ተከታይ ያልሆኑ አካላት ቤተ መቅደስ እየሰበሩ ገብተዋል። ዳር እስከ ዳር ቤተ ክርስቲያን ጥቁር ለብሳ አዝናለች። በውስጥም በውጭም ምዕመናኗ ለሶስት ቀናት ማቅ ለብሰው አዝነዋል፣ አልቅሰዋል። ከዚያም በመጨረሻ ለማይቀረው መስዋዕትነት ለመዘጋጀት ጥሪ ከተላለፈ በኋላ የአብይ አገዛዝ ሁኔታውን ወደ ፕላን ቢ በመቀየር ለጊዜው ለማለፍ ሞክሯል። ብዙ ከተገዳደረ በኋላ ነገሩ የማያስኬደው መሆኑን አውቆ ፕላን ቢ ያዘጋጀው አብይ አህመድ በመግባት ስትራቴጂ ነገሩን ወደ ከፋ ሁኔታ ሊወስደው እንደሚችል ብዙዎቹ ግምት አላቸው፣ በውስጥም በውጭም ያሉ። ይሄን ተከትሎ እርቅ ሰላም ስምምነት ተፈጥሯል ከተባለ በኋላ በአንድ በኩል ተመልሰው ሲሄዱ ወጡ የተባሉት እንደገና ተመልሰው ሲመጡ ከፍ ዝቅ ሲባል ቆየና መጨረሻ ላይ እንደ መፍትሄ ተደርጎ አቅጣጫ የተቀመጠው እነ ዳንኤል ክብረት ከበስተጀርባ የሚዘውሩት ቡድን ምን አይነት አማራጭ አቀረበ? ብፁ አቡነ ናትናኤል፣ ብፁ አቡነ ሩፋኤል፣ ብፁ አቡነ ኤርሚያስ እና ከዚያ ደግሞ አቡነ ዮስጣጢዎስ፣ ዜና ማርቆስ እና ሳዊሮስ ሶስት በሁለት ቡድን እንደ ሁለት ቡድን ቆጥሮ አብይ አህመድ በአቻ አስቀምጦ ድርድር ተካሂዷል፣ የሚል ምስል ለመፍጠር በመሞከሩ በቤተክርስቲያን በኩል ጉዳዩ ቅራኔ ሲቀርብበት እንደነበረና ቤተክርስቲያን ከማንም ጋር ቁጭ ብላ አትደራደርም፣ ውሳኔዋ ተከብሮ የተወገዙ አካላት የሚመለሱበት መንገድ በተፈጠረው መሰረት መመለስ ይችላሉ የሚል አቋም ነው ቤተክርስቲያኑ አንጸባርቋ። የነበረው ስምምነት ከተደረሰ በኋላ የስምምነቱን አፈጻጸም በተመለከተ አብይ አህመድ በቤተ መንግስት ሁለቱንም አካላት ጠርቶ እንዲያናግር የሚል ደግሞ አቅጣጫ ተቀመጠ። ይሄ ከመፈጸሙ በፊት ሁለቱንም ጠርቶ ያናገር በአፈጻጸሙ ላይ በተፈጠሩ ሁናቴዎች በተመለከተ ከተባለ በኋላ አብይ ማነጋገሩ እንትሆና ሽመልስ አብዲሳ እንዲያናግራቸው ውክልና ሰጠ። በዚህም ምክንያት እነ ብፁ አቡነ ናትናኤል፣ አቡነ ሩፋኤል እና አቡነ ኤርሚያስ ወደ ሽመልስ አብዲሳ ቢሮ አቅንተው አቡነ ዮስጣጢዮስ፣ አቡነ ዜና ማርቆስ፣ አቡነ ሳዊሮስ በተገኙበት ሽመልስ አብዲሳ እንዳነጋገራቸው ተሰማ። ሽመልስ አብዲሳ ማነጋገር ማወያየት አይደለም። በተለይ አቡነ ናትናኤል፣ አቡነ ሩፋኤልና አቡነ ኤርሚያስን ማወያየት ሳይሆን ወደ ቢሯቸው ሲገቡ የተቀበለበትን መንገድ ዛሬ እነሱ በዛ ይገልጹታል አይገልጹትም፣ እሱ የእኛ ጉዳይ አይሆንም። ግን ታሪክ ጊዜ ጠብቆ ሁሉንም እውነታ አደባባይ ስለሚያወጣቸው የታሪክ እውነታዎችን ግን እኛ መናገር አለብን። በዚሁ መሰረት ሽመልስ ያነጋግራቸው እንደ አንድ የቢሮ ስታፍ እንኳን በአግባቡ ሳይቆጥር ከፍ ዝቅ አድርጎ አቃሎ የሰጠናችሁን ከዚህ በኋላ የምንሰጣችሁን መመሪያ ከመከተል ውጭ አማራጭ የለም። አሁን ወደ ግራ ወደ ቀኝ ማለት አይቻልም። ሰላም የሚመጣው እኛ አምጥተናል፣ ሰብስበናል። ተበትነው የነበሩትን ኦሮሚያ ውስጥ የተሾሙትን እነዚህ የብሔር ብሔረሰብ ሹመት ብለው የተሰበሰቡትን አሁን ሰብስበናቸዋል። ሰብስበን አምጥተናል። ግን የምታደርጉት ልንነግራችሁ የምንችለው አንድና አንድ አማራጭ ነው ብሎ ነው የሰጣቸው ትዕዛዝ ነው ያስተላለፈው። ውይይትም አልተካሄደም። ምንም አይነት ውይይት አልተካሄደም። ማድረግ ያለባችሁ ሰላም የምትፈልጉ ከሆነ ቤተ ክርስቲያኗ እንድትቀጥል የምትፈልጉ ከሆነ አንድ፣ ሁለት፣ ሶስት መፈጸም ያለባችሁ ይሄ ነው የሚል ትዕዛዝ ነበር የሰጣቸው። ይሄንን አሁን ባይነግሩን እንኳን በእርግጠኛነት የምነግራችሁ ግን አሁን አሁን በዚህ ሰዓት እነሱ አምነው ባይናገሩት ነገ ከነገ ወዲያ ይጽፉታል፣ በአደባባይ ይናገሩታል። ከዚያ ምን የሚል መልስ እናገኛለን? በሆደ ሰፊነት ለሰላም ብለን ለእንደዚህ ብለን ነው ይሄን ያለፍነው ብለው የሆነ ወቅት እንደሚነግሩን ጥርጥር የለኝም። ለጊዜው የተናገሩት ባይሆንም የተሰጠው ትእዛዝ ምንድን ነው? አንድም የአማራ መጀመሪያ በቀጣዩ ሲኖዶስ፣ የአሁኑ ሲኖዶስ ማለት ነው። ሲኖዶሱ ላይ ሹመት መስጠት ግዴታ ነው፣ አለመሾም አትችሉም ነው ያላቸው ትእዛዝ። አንድ ይቅርታ፣ ሹመት ሲሰጡም ምን አይነት ትእዛዝ ነው ያስተላለፈው? አንደኛ ኦሮምኛ የሚችል ሳይሆን በብሔረሰባዊ ማንነቱ ኦሮሞ የሆነ ነው መሾም የምትችሉት። አንድ ሰው ኦሮምኛ ስለሚናገር ጳጳስ አድርጋችሁ ለኦሮሚያ መመደብ አትችሉም። እንግዲህ መጀመሪያ የቋንቋም ጥያቄ ነበር የተነሳ፣ አሁን ግን ቋንቋ ስለሚችል ከሌ ኦሮምኛ ይችላል ብላችሁ ኦሮሚያ ላይ መመደብ አትችሉም ኦሮሚያ ላይ የምትመድቡት ግዴታ ኦሮሞ የሆነ በብሔረሰብ መሆን አለበት ነው። በጣም የሚገርመው በግማሽ ኦሮሞ ሆኖ በሌላው በግማሽ ከየትኛውም ብሔረሰብ የተወለደ ቢሆን መሾብ አትችሉም። ሙሉ በሙሉ ኦሮሞ መሆን አለበት በእናትም በአባትም ይሄንን ነው። ሁለተኛው ኦርደር ሙሉ ኦሮሞ የሆነ ብሏቸዋል። በግማሽ የሚባል አይሰራም ብሏቸዋል። ቋንቋ የሚችል ጭራሽ የሚታሰብ አይደለም። ይሄንን አስረድቶ አንድ ይሄ ብቻ አይደለም። ሁለተኛው ሹመቱ መሰጠት ያለበት ከደቡብና ከኦሮሞ ብቻ ነው፣ ከኦሮሚያና ከደቡብ የኦሮሞና የደቡብ ተወላጆች ብቻ ነው። ሰሜን ከበቂ በላይ ጳጳሳት አሉት፣ ከአማራም ከትግራይም መሾም አትችሉም የሚል ነው፣ ሌላ ያመጣላቸው ሦስተኛው፣ ከሰሜን መሾም አትችሉም ከበቂ በላይ ያለ ካላቸው በኋላ ከትግራይ ጋር ያለው ሁኔታ ገና ከቤተክርስቲያን ጋር ያለው ሁኔታ እንዳልተፈታ ስለሚታወቅ እሱ ለመፍታት የሚያስችል ስምምነት ከተደረገ አሁን ነሽ መልስ የሚሰሩት ፕሮጀክት ስለሚበላሽ ነው ያንን ያነሳላቸው። በአማራ ክልል ለተፈጠሩ ለምሳሌ በእርግና ምክንያት መቀጠል ያልቻሉ አሁን በሕይወት ያለፉ ከአገረ ስብከቶቹ መብዛት ተደራርበው የተያዙ ወዘተረፈ የሚባሉት ላይ ምንም አይነት ሹመት የአማራ የሆነ አካል ሹመት የሚባል ነገር ተቀባይነት የለውም። ስለዚህ ሲኖዶስ ላይ አንድም ቢሆን የአማራ ተወላጅ በጵጵስና መሾም በዚህ የሲኖዶስ ጊዜ አይቻልም የሚል ነው ኦርደር የሰጣቸው። ሌላው በጣም አስገራሚ የሆነው ከደቡብና ከኦሮሚያ መሾም አለባችሁ ሲል ከደቡብ ከጉራጌ መሾም አትችሉም የሚል ኦርደር ሰጧቸዋል። ከጉራጌ ብሔረሰብ ጳጳስ መሾምም አይቻልም የሚል ትእዛዝ ነው የተሰጣቸው። ግን ከደቡብ ከፈለጋችሁት ከሌላው ላይ መሾም ትችላላችሁ የሚል ትእዛዝ አስተላልፏል። ይሄ ትእዛዝ ሊያግባባ የሚችል አይደለም በሚል ወደ ጠቅላይ ሚኒስትር እንሄዳለን ብለው አብይ አህመድ ጋ ቀጠሮ እንዲያዝላቸው ለማድረግ ሞከሩ። ጳጳሳቱ ይሄን ሲያደርጉ ዳንኤል ክብረት በአብይና በሽመልሽ መካከል የተለየ ኦርደር አይሰጥም በዚህ ጉዳይ ላይ ጠቅላይ ሚኒስትሩም ሽመልስም ተመሳሳይ አቋም ነው። ከአብይ ጋር ብትገናኙ ከዚህ የተለየ ሊላችሁ አይችልም። መፍትሄው ይሄ ብቻ ነው፣ ይሄንን አክብራችሁ አስፈጽሙ የሚል ትዕዛዝ ነው የደረሳቸው። ሦስተኛው ነጥብ ላንሳ፣ ሁለት ነጥቦች አንስቻለሁ። ይሄንን በተመለከተ ዛሬ የቅዱስ ሲኖዶስ ስብሰባ የሹመት ጉዳዮችን በሚመረምርበት በዚህ ስብሰባ ላይ ለቅዱስ ሲኖዶሱ ሪፖርት ቀረበ። ከሽመልስ ጋር መገናኘታቸውን በተመለከተ አቅርበዋል። የሹመት አሰጣጡን በተመለከተ በመንግስት የተያዘው አቋም ምን እንደሆነ አስረድተዋል። ይሄንን አሁን የምናገረው ሪፖርት ከቀረበ በኋላ አሿሿሙን በተመለከተ በዛሬው ዕለት ተነጋግረው ተወያይተው ፈጽሞ መግባባት ሳይቻል ቀርቷል። በአንድ ሁለት ነገር ነው የተፈጠረው። አንድ የተወሰኑ አባቶች በአንድ በኩል የቤተክርስቲያኗ መዋቅር አጥቢያ አብያተ ክርስቲያናት፣ አገረ ስብከቶች፣ አድባራት፣ ገዳማት፣ ማህበራት፣ የዘማሪያን የሰባኪ ወንጌል ህብረቶች በዚህ በውጭ ያሉ አደረጃጀቶች በሙሉ ማህበረ ካህናትን ጨምሮ በውጭም በግልጽ ደብዳቤ ጠይቀዋል። የቤተ ክርስቲያኗ ጉዳይ መስመር እስከሚይዝ ድረስ በአሁኑ ወቅት የጵጵስና ሹመት ለጊዜው እንዳይካሄድ የሚል ለዚህም ደግሞ እንደ ምክንያት ካነሷቸው መካከል የጵጵስና ሹመት በተመለከተ የሚፈጠሩ ስህተቶች ቤተ ክርስቲያኗ ላይ ሊፈጥር የሚችለው አደጋ በቀላሉ ሊመለስ የሚችል አይደለም። በርካታ ጥያቄዎች አሉ። የቀኖና ጥያቄ ነው። ይሄንን ጥሰት በቅዱስ ሲኖዶስ ቢፈጸም ቤተ ክርስቲያን አደጋ ላይ ትወድቃለች የሚል ነው ያነሱት። ስለዚህ በአንድ በኩል እነዚህ ማህበራት የቤተክርስቲያኗ መዋቅር ሹመት እንዲዘገይ መጠየቃቸው ከግምት እንዲገባ፣ ሁለተኛው በትግራይ ያለው ሁኔታ ገና መልክ ያልያዘ ስለሆነ ሹመት ይሰጥ ከተባለ በትግራይ ያለውን ሁኔታም ያማከለ መሆን አለበት። ይህ ሳይሆን ቀርቶ ያ ሳይስተካከል አሁን ሹመት ብንሰጥ በአንጻሩ ቤተክርስቲያን ላይ ያለውን መከፋፈል የበለጠ ሊያሰፋ ይችላል። ስለዚህም ሹመቱ ይቅር የሚለው አንድ ክፍል ሆነ። ሌላኛው ጉሩፕ ደግሞ በፍጹም ሹመቱ መሰጠት አለበት የሚል አቋም ይዘዋል። በስተመጨረሻ እንደውም ለኦሮሚያ ብቻ የግድ ሹመት መሰጠት አለበት ይሄ የሲኖዶስ ጉባኤ አያልፍም የሚል አቋም ይዘዋል። አንፎርቹኔትሊ በጣም እጅግ በሚያሳፍርም በሚያሳዝንም ሁኔታ ይሄንን ምናልባት የነገውን ስብሰባ ሁኔታ እንታገስና በዝርዝር እነማን ናቸው የመንግስት ጉዳይ አስፈጻሚ ሆነው ቅዱስ ሲኖዶስ ላይ የሞገቱት የሚለውን የጳጳሳቱን በስም ዝርዝር ማን ምን አለ የሚለውን እናመጣለን እናወጣለን። ግዴታ ነው እሱ አይቀርም። ህብረተሰቡ ማወቅ አለበት፣ ምዕመኑ ማወቅ አለበት። ካወቀ በኋላ ምዕመኑ መፍትሄው በእጁ ነው ያለ። ሳያውቅ መረጃ ሳይኖረው ግን ማንም ሰው ሊያጭበረብረው አይገባም። የቤተክርስቲያን ቀኖና ቤተክርስቲያንን ከመጠበቅ ይልቅ የነሽመልስ አብዲሳን ትእዛዝ ለማስፈጸም በደንብ አቋም ይዘው ሲሞግቱ ውለዋል። ዛሬም ይሄ ኢቀኖናዊ ነው እየተባለ እምቢ ብለው ነው የሄዱት። አራተኛ ነጥብ ላንሳ፣ ቶሎ ቶሎ። የአብይና የሽመልስ አቋም ከዚህ ከሹመት አሰጣጥ ጋር በተያያዘ አሁን ግልጽ ሆነው ወጥቷል። ስለዚህ ከአባቶች ጋር ከምን እያሉ ነገሩን ማድበስበስ የትም ስለማያደርስ ግልጽ በሆነ መንገድ ሲኖዶሱ የፌዴሬሽን ምክር ቤት አቻ እንዲሆን ነው የተፈለገው። ወይም ሲኖዶሱ በፌዴሬሽን ምክር ቤት ቅርጽ እንዲደራጅ አብይም ሽመልስም አቋም ያዙት። ይህንን ሲኖዶሱ ላይ ተቆጥሮ በብሔር ማንነታቸው ጳጳሳቱ ተቆጥሮ ይህን ያክል አማራ አለ፣ ይህን ያክል ትግሬ አለ፣ ይህን ያክል ሲዳማ አለ፣ ይህን ያክል ጉራጌ አለ ብሎ ተቆጥሮ በኮታ ክፍፍል ማለት ነው። የኮታ ክፍፍል ይሄ በዓለም አብያተ ክርስቲያናት ታሪክ ተደርጎ የማይታወቅ ለመጀመሪያ ጊዜ በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ለውይይት እንኳን ቀርቦ በብሔር ሲኖዶስን የመካፈል አጀንዳ አጀንዳ ሆኖ ሲያወዛግብ ሆኗል። በሲኖዶሱ አብይም ሽመልስም የግልጽ አቋም ይዘው ያንጸባረቁት በሲኖዶሱ ውስጥ የአማራ ተወላጆች ስለሚበዙ አማራ መሾም ቅራኔውን የበለጠ ስለሚያሰፋ በምንም ተአምር ከብቃት ይኑረው አይኑረው ሌላ ነገር ነው። ከአማራ ጳጳስ የሚባል መኖር የለበትም። መሞገቻ የቀረበው ቤተ ክርስቲያን ይሄን እንኳን ብትሉ ያሉት ገዳማት፣ ያሉት አድባራት፣ የኢትዮጵያ ኦርቶዶክስ አማንያን ቁጥር ብዛት ይሄ ከግምት ከገባ እናንተ በምትሉት የፌዴሬሽን ምክር ቤት አደረጃጀት ይካሄድ ቢባል አሁን ኦሮሚያ ላይ ለሹመት የሚያበቃ ቁጥር ይጠፋና አስቸጋሪ ይሆናል፣ እንደውም የሚል አንዳንዶቹ ለመከራከር ሞክረዋል። በሲኖዶስ ውስጥ የፖለቲካ ቅድም እንዳልኩት ነው የፖለቲካ ተልእኮ ለማስፈጸም የሽመልስን የአብይ አህመድ መመሪያ ይዘው የሚንቀሳቀሱ ምናልባት ማህበረሰባችን የሚገምታቸው ሌላ ሊሆን ይችላል፣ ካለፈው ሁኔታ ተነስቶ። ነገር ግን ከግምት ውጪ አንዳንዶች ቤተ ክርስቲያን ጀርባ ላይ ጦር የመሰካት ያክል አደገኛ አቋም ይዘው አንጸባርቀዋል። በመጨረሻም የትግራይን ጉዳይ መፍትሄ ባለመስጠታቸው በተለይ አዶኖ ምን እንደሚሉ አላውቅም ወደፊት። ብፁዕ አቡነ አብርሃም የትግራይ ጉዳይ ቶሎ መፍትሄ እንዲሰጠው ብዙ ተወትውተው ነበረ። እሱን ሳይሰጡ ቀሩ። የቀረበውን የጳጳሳት ሹመት መስፈርት እንዲያጸድቁ ጠረጴዛቸው ላይ ሰነዱ ቀርቦ ብዙ በየአቅጣጫው ብዙ ወንድሞች ወተወቱ። ምላሽ አልተሰጠም። የቤተ ክርስቲያኗን መዋቅር ከላይ እስከታች ደብዳቤ ጻፉ፣ አነጋግሩን አሉ፣ መፍትሄዎች አቀረቡ፣ መልስ የለም። እንደውም ዲያቆን ያረጋል አበጋዝን ወደ ማሸማቀቅ ተሸጋገሩ። ከዳንኤል ክብረት ይልቅ ሊሰሟቸው የሚገቡ የቤተ ክርስቲያኗን ልጆች እውነት ለመናገር አልሰሟቸውም። አሁን ዞሮ ዞሮ ቤተ ክርስቲያንን እጅግ አጣብቅኝ ውስጥ የከተተ ፈተና ግልጽ ብሎ ሲመጣ ወደ የት ሄዱ? ራሳቸው እሳቸውም አጣብቅኝ ውስጥ ገቡ። ቀድመው እነዚህን ችግሮች ቢፈቷቸው ጥሩ ነበር። ነው ስድስተኛው አብይ እንኳን እንደ መልእክት ነው። እንኳንስ የብሔር ፖለቲካን ከኢትዮጵያ ሊነቅልና ሕገ መንግስት ሊያሻሽል ቅዱስ ሲኖዶስን በብሔር መሰረት ላይ ቅዱስ ሲኖዶስ ውስጥ አምጥቶ ብሔርን